አድማሽ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይት እናም ሰበር ዜናዎች ቀርብ ያለው፣ በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። በክልሉ ርዕሰ መዲና በባህር ዳር የፋኖ ኃይሎች በአገዛዙ ጦር ላይ መብረቃዊ ጥቃት መፈጸማቸው ተሰማ። በመኮድ የአየር ኃይል ላይ ዛሬ አጥቢያውን መብረቃዊ ጥቃት ፈጽመው አገዛዞን ሽባ ያደረጉት የፋኖ ኃይሎች ድንቅ ኦፕሬሽን እንደሰሩም ተነግሯል። አገዛዙ በእውር ድንብር መድፍ እየተኮሰ ባህር ዳርን ቀውጤ አድርጓታል። በዝርዝር መረጃውን እናደርሳችኋለን። በምሬ ወዳጁ የሚመራው የወሎ ፋኖም በአገዛዙ ላይ ከፍተኛ ድልን ተቀናጅቷል። ዴንሳ ላይ የጦር አዋጊውን ያጣው የብልጽግና ጦር ሰራዊቱንም እሳት ላይ እንደተጣለ ጭድ አድርጎታል። ወሎ ላይ አቧራው ጨሷል። በዝርዝር መረጃውን እናስደምጣችኋለን። በጎንደርም የፋኖ ኃይሎች የአብይን ጦር ከበባም ሰብረው ወጥተዋል። የብልጽግና ሰራዊት ከበባውን አጠበብኩኝ ሲል ያላሰበው ዶብዳም ገጥሞታል። በሸዋም እንዲሁ ደብረ ብርሃን አካባቢ ውጊያ ተደርጓል። ጉዳዮቹን በዝርዝር እንመለከታቸዋለን። አስገዳጁን አፈሳ በተመለከተ በርካታ መረጃዎችን ይዘናል። ሙሽራ በሰርጉ ቀን መታፈሱንም ሰምተናል። በርከት ያሉ መረጃዎችን በዚህ ጉዳይ ላይ እናስደምጣቸዋለን። በሌላ በኩል ብልጽግናን ያስደነገጠ ሁነት ተፈጥሯል። የሕወሓት ኃይሎችና ኤርትራ አብረው እየሰሩ እንደሆነ የሚያሳይ አዲስ መረጃ ሞቷል። ይህም ብልጽግናን በፍርሃት አርዶታል። በሌላ በኩል በኤርትራ ድንበር ላይም የድሮን ጥቃት ተፈጽመዋል። ሁሉንም መረጃ በዝርዝር እንመለከተዋለን። እኚህንና ሌሎች በርከት ያሉ ጉዳዮችን ይዘናል። ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ እንደምን ቆያችሁ? ከላይ በአርዕስተ ዜና እያደመጣችሁትን መረጃ ወደ እናንተ ላደርስ እዚህ ተገኝቻለሁ። አድማጭ ተመልካቾች፣ ቪዲዮውን ላይክ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን እንዲሁም በኮመንት ድል ለህዝብ ልጆች ድል ለጀግኖቹም፣ እንዲሁም ማሳብ አስተያየታችሁ እንድሰጡ እየጠየቀን በቀጥታ ወደ መረጃዎች ያለፍኩኝ፣ እስከ ፍጻሜው አብራችኝ ቆዩ። በቅድሚያ ከኤርትራ እጅጉን ብልጽግናን ያስደነገጠ መረጃ ተሰምቷል። ኤርትራ ከፋኖ ኃይሎች ጋር እየሰራች ነው በሚል የብልጽግና የልብ ምት በእጥፍ እንደጨመረም የሚታወስ ነው። አሁን ደግሞ የብልጽግናን የልብ ምት እጅጉኑ በእጥፍ የሚጨምር መረጃ ተሰምቷል። ኤርትራ ለትግራይ ወደቦቿን ልትከፍት ነው ተባለም። የማህበራዊ ሚዲያ ምንጮች እንደዘገቡት ኤርትራ ለትግራይ ኃይሎች በሰብአዊነት ምክንያት ወደቦቿን ለመክፈት ወስናለች። ይህ ውሳኔም የትግራይ ሰቆቃም ለመከላከል እየቆመም የሰብአዊነት አቋም ነውም ተብሎ ተገልጿል። ይሁን እንጂ የኤርትራ መንግስት እስካሁን ይፋዊ ማስታወቂያም አላወጣም። ይህ እርምጃ በኢትዮጵያ ትግራይ ክልል ያለውን ውጥረት እየጨመረ ባለበት ወቅት የመጣ ሲሆን የመንግስት ኃይሎች ይህ የኤርትራ እርምጃ ከደብረጽዮን ገብረ ሚካኤል አንጃ ጋር ግንኙነት ሊኖረው እንደሚችልም ይገመታል ሲሉ ጥርጣሬያቸውን አስፍረዋል። ከዚህ ቀደም ደብረጽዮን የሚመራው ቡድን ከኤርትራ ጋር በመተባበር ኢትዮጵያን ለመቃወም እቅድ አውጥቷል የሚል ክስ በብልጽግና ባለስልጣኖች ቀርቦበት ነበር። አንድ በስዊዘርላንድ የሚኖር የኤርትራ አክቲቪስት ይህ እርምጃ ፖለቲካዊ ሳይሆን ሰብአዊነት ላይ ያተኮረ መሆኑን ገልጿል። ኤርትራ የጦርነትን ዋጋ እንደምታውቅና ለዚህም ነው ሰብአዊነትን እየመረጠች ያለችው ሲልም ተናግሯል። በሌላ በኩል ደብረ ጽዮን የሚመራው ህወሓት ኤርትራ የትግራይ መሬት በህገወጥ መንገድ በመያዝ እንዲሁም በዘር ማጥፋት ደርሷል። በአሁኑ ወቅት በኤርትራና በአብይ አህመድ መንግስት መካከል ያለው ግንኙነት የሻከረ መሆኑንም ተጠቁሟል። ይሁንና የኤርትራን ውሳኔም የአብይ መንግስት በሌላ አቅጣጫም ይመለከተዋል። ከዚህ ቀደም ከፋኖ ጋር ይሰራሉ ብሎ የኤርትራ መንግስት የወነጀለው የአብይ አህመድ መንግስት አሁን ደግሞ የኤርትራ መንግስት ከህወሓት ጋር እያበረብኝ ነው ሲልም በአፈ ቀላጤዎቹ በኩል እያስነገረም ይገኛል። የኤርትራ አክቲቪስቶች ከሰብአዊነት ጉዳይ ጋር የተያያዘ ነው ቢሉም ነገር ግን ከኋላው በርካታ ጉዳዮች እንደሚኖሩት ለመላው ህዝብ ግልጽ ነው። ይህ በእንዲህ እንዳለ የኤርትራ ድንበር አቅራቢያም የድሮን ጥቃት ተፈጸመ። የሱዳን ፈጥኖ ደራሽ ኃይል ድሮኖች ከኤርትራ ድንበር አቅራቢያ የምትገኘውን የከሰላ ከተማ ላይ ጥቃት መፈጸማቸውን የሱዳን ብሔራዊ ጦር ውስጥ የሚገኙ ወታደራዊ መረጃ ምንጮች ተናገሩ። ጥቃቱ በከሰላ አውሮፕላን ማረፊያ የሚገኝ የነዳጅ ማጠራቀሚያ ላይ ያነጣጠረ ነውም ተብለዋል። በሰው ላይ ጉዳት እንደሌለም በሱዳን መንግስት ውስጥ የሚገኙ የመረጃ ምንጮች ለፈረንሳይ ዜና አገልግሎት ተናግረዋል። ሶስተኛ ዓመቱን በጀመረው የሱዳን ጦርነት አብደልፈታህ አልቡርሃን የሚመሩት ብሔራዊ ጦር የሀገሪቱን ማዕከል ምስራቅና ሰሜናዊ አካባቢዎች ተቆጣጥረውም ይገኛል። ይህ መሐመድ ሐምዳን ደጋሎ የሱዳን ፈጥኖ ደራሽ ኃይል በአንጻሩ አብዛኛውን የምዕራብ ዳርፋር እንዲሁም የደቡባዊ ሱዳን በእጁም አስገብቷል። በአምዱርማን ከሚገኘው የሱዳን ፈጥኖ ደራሽ ኃይል ይዞታም 400 ኪሎ ሜትር ገደማ ርቀት ላይ ትገኛለች። የታጠቁ ቡድን አጋር የሆነው እንዲሁም አብደል አዚዝ አልሂኖ የሚመሩት የሱዳን ህዝቦች ነጻ አውጪ ንቅናቄ የሰሜኑ አንዳንጃም ይዞታ ከሰላ በተመሳሳይ 400 ኪሎ ሜትር ገደማ ላይ የሚርቅ ነው። በተመሳሳይ በትላንትናው ዕለት የደቡብ ዳርፉር ዋና ከተማ በሆነችው ኒያላ አንድ ቃጫኝ አውሮፕላን ላይ ጥቃት መፈጸሙን ወታደራዊ የመረጃ ምንጮች መናገራቸውንም የፈረንሳይ ዜና አገልግሎት ዘግበዋል። የመረጃ ምንጩ እንዳሉት አውሮፕላኑ ጥቃት የተፈጸመበት ተጨማሪም የፈጥኖ ደራሽ ኃይል ወታደሮች ለማራገፍ ባረፈበት ነውም ተብሏል። ይሁንና ማን ጥቃቱን እንደፈጸመ ያሉት ነገር የለም። የአይን እማኞች በኒያላ ከተማ ከሚገኘው የአውሮፕላን ማረፊያ አካባቢም ከፍተኛ ፍንዳታ መሰማታቸውን ነው የተናገሩት። አሁን በቀጥታ ወደ ሀገር ቤት የጦር ግንባር መረጃዎች ያልፋሉ። ሰበር ዜና ምኮድ ካምፕ ላይ ጥቃት መፈጸሙ ተሰማ። ምኮድ አየር ኃይል ላይ የአማራ ፋኖ መብረቃዊ ጥቃት ፈጽሟል። የአማራ ፋኖ በጎጃም አንደኛ ክፍለ ጦር የጣናው መብረቁ ብርጌድ በዛሬው ዕለት ከሌሊቱ 9 ሰዓት ተኩል እስከ 11 ሰዓት ድረስ በተደጋጋሚ ከባድ መሳሪያ ጥቃትም አድርሷል። በካምፑ ላይም ከፍተኛ ቁሳዊ ጉዳት ማድረስ ተችሏል ሲሉም የብልጽግና ኃይል በብስጭት በመድፍ ዙሪያውን ተራራም ሲደበድብም እንዳረፈደ ነው የመረጃ ምንጮቻችን የገለጹት የክልሉ ርዕሰ መዲና በሆነችው ባህር ዳር ከተማ ውስጥ በሚገኘው መኮዶ ወታደራዊ ካምፕ ላይ ዛሬ አጥቢያ ሌሊቱን የከባድ መሳሪያ ጥቃት የፈጸሙት የፋኖ ኃይሎች ከፍተኛ ድልን መቀናጀታቸውንም አስታውቀዋል። ጥቃቱ የተፈጸመው ዛሬ ከሌሊቱ ዘጠኝ ሰዓት ተኩል ጀምሮ እስከ ንጋቱ ድረስ ባለው ሲሆን ተደጋጋሚ የሆነ ስኬታማ የከባድ መሳሪያ ጥቃት ማድረሱን ነው የአማራ ፋኖ በጎጃም ያስታወቀው ከወደ ፋኖ የተሰነ ዘረው የከባድ መሳሪያ ጥቃት ሁሉም ስኬት አማና ያለው የአማራ ፋኖ በጎጃም። በዚህም ወታደራዊ ካምፑ ላይ ከፍተኛ የሆነ ቁሳዊ ኪሳራም ማድረስ ችለናል ሲሉም ገልጸዋል። በዚህ ጥቃት የተደናገጠው የብልጽግና ኃይል በካምፑ ዙሪያ የሚገኙ አካባቢዎችን በመድፍና በሌሎች ከባባድ መሳሪያዎች ሲደበድብ ማርፈዶን ሚዲያችን ለማረጋገጥ ችሏል። እዚሁ ጎጃም ላይ በተሰማም አውደ ውጊያ ስምንተኛ በላይ ዘለቀ ክፍለ ጦር ውጊያ እያደረገ ነው። የስምንተኛ በላይ ዘለቀ ክፍለ ጦር ስር የሚገኙት ብርጌዶች ውስጥ አባ ኮስተር ብርጌድና ደባይ ጮቄ ብርጌድ ዛሬ ከባድ ውጊያም እያካሄዱ ይገኛሉ። አባ ኮስተር ብርጌድ በእነማይ ወረዳ በታላቁ ዲማ ጊዮርጊስ የቀባሃናና መንግስቶ ቀበሌ ከጠዋቱ 12 ሰዓት ጀምሮ ከባድ ውጊያም እያካሄድ ይገኛል። በደባይ ጥላት ግንድ ወረዳ የሚገኘው ደባይ ጮቄ ብርጌድ ከአባ ኮስተር ብርጌድ ጋር በጋራ በመሆን በመንግስቶ ቀበሌ እንዲሁም በደባ ባይ ጥላት ግንድ ወረዳም የባባት ቀበሌም ነፋስ ጎጥ ላይ ከባድ ውጊያ ሲያካሂዱ ውለዋል። በክፍለ ጦሩ ስር የሚገኙት ሁለቱም ብርጌዶች የብልጽግናን ኃይል ሲቀጠቅጡ የዋሉ ሲሆን፣ አሁንም ውጊያው በየቀብሃና ቀበሌም ከፍተኛ የትኩስ ልውውጥ እየተካሄደም ይገኛል። በደባይ ጥላት ግን ወረዳ የባባት ቀበሌ የብልጽግና ኃይልና ደባይ ጮቄ ብርጌድ ተፋጠውም ይገኛሉ። ሁለቱም ብርጌዶች ሲያካሂዱት በዋሉት ውጊያ የደረሰውን ጉዳት እንዲሁም የብልጽግና ኃይል የዘረፈውን ሀብት ንብረት በማስረጃ ይዘን በሚቀጥል የዜና ወጃችን የምንቀርብ ይሆናል። ከጎጃም ስንወጣ ወደ ወሎ አልፋለሁ። በዘመቻ አንድነት ወሎ ቤት አማራ ተከዘ ክፍለ ጦር ድልን አስመዘገበም። የአማራ ፋኖ በወሎ ተጠናክሮ በቀጠለው የህልውና ትግል በላስታም አሳምኖ ኮርስር በአርበኛ ኮማንዶ ዘላለም ሲሳይ የሚመራው ተከዘ ክፍለ ጦር የብልጽግናን ወንበር አስጠባቂም ኑንጁላን ሰራዊት ላይ ድልን ተቀናጅተዋል። ትላንት አመሻሹን አስር ሰዓት አካባቢ መነሻውን ግዳን ወረዳ ሙጃ ማርያም አድርጎ ደንሳ ከተማ ላይ የሚገኙ ወጣቶችን አፈሳ ለማካሄድ አስቦ የተንቀሳቀሰውን የብልጽግናን ጦር በንቃት ሲከታተሉት የነበሩት ተከዜዎች ሻለቃ አንድና ልዩ ዘመቻ ፋኖች ዴንሳ ከተማ ዙሪያውን በመክበብ ለብልጽግና የእሳት ረመጥ ሆነው በጥይት አረር ሲቆሉት አምሽተው አይበገሬዎቹ። ዴንሳ ከተማን ሳያስነኮ የብልጽግናን ጦር አንድ ፓትሮል መኪና ሙትና ቁስለኛ ይዞ ወደነበረበት ሙጃ ማርያም እንዲመለስ አድርገውታል። በዚህ አውደ ውጊያም በብልጽግና ሰራዊት በኩል አንድ ከፍተኛ አመራር እንደተሰዋና በዚህም የተበሳጨው የአገዛዙ ጦር ሙጃ ማርያም ላይ የሚገኙ ወጣቶችን አፈሳም እያካሄደ እንደሚገኝ ነው እየተነገረው። ወደ ጎንደር ሳልፍ ከበባው ተቀልብሶ የብልጽግና ጦር ተለበለበ። የአማራ ፋ አንድነት በጎንደር የራስ አሞራ ውብነ ሶስተኛ ኮር የሰሜን ብርቅዬ ክፍለ ጦር በአርበኛ ደሳላኝ ፈንትዬ የሚመራው በኪንፋዝ በገላም አጠላላ የብልጽግናን ጦር ሌሊቱን ተጉዞ ዙሪያውን አፈና ያደረገባቸው ቢሆንም ከበባውን በመስበር በትንሽ መስዋዕትነት፣ የብልጽግናን ኃይል ረፍርፈውት ከበባውን ሰብረው መውጣት መቻላቸው ነው እየተገለጸው። የብልጽግና ኃይሎች ከበባውን አጥበባው ከፍተኛ ኪሰራ ለማድረስ ቢሞክሩም የፋኖ ኃይሎች ያልጠበቁትን ብዳም አውርደውባቸዋል፣ ነው እየተባል ይህ በእንዲህ እንዳለም በጎንደር ወጣቶችን አፍኖ ወደ ማሰልጠኛ ለመውሰድ የሞከረው የብልጽግና ኃይል በደፈጣ የእጁን አግኝቷል ሲሉ የፋኑ ኃይሎች ገለጹ። በጎንደር ከጋይንት ወደ ደብረ ታቦር በገዳጅ ለውትድርና የታፈሱ ወጣቶችን ታዳጊዎችን አጅቦ ሲጓዝ የነበረም የብልጽግና ቡድን በአማራ ፋኖ ጠቅላይ ግዛት እዝ ፋኖ በደፈጣ መቀጣቱን ሚዲያችን አረጋግጠዋል። ብልጽግና ቡድንን የጦር መሪዎችን አሳፍራ የነበረች ተሽከርካሪ ክፉኛ መመታቷን አቷን የእዞም አንበሳው ጋይንት ክፍለ ጦር የህዝብ ግንኙነት ኃላፊም አርበኛ ሻምበል ተስፋም መግለጹን ሚዲያችን አረጋግጣለች። ከፋኖ ጥይት ያመለጠው ቡድን ተለዋጭ ተሽከርካሪ በመጠቀም በአፈና የተያዙ ምልምል ሰልጣኞችን አጅቦም ደብረ ታቦር ከተማም እንደገባ ሰምተናል። በተያያዘ ዜና የግዳጅ ወታደራዊ አፈሳው በጋይንት የተለያዩ አካባቢዎችም ተጠናክሮ ቀጥ ተጥሏል። በትላንትና ዕለት በጎቭጎቭ ከተማ ቤተ ክርስቲያን ውለው የወጡ ኦርቶዶክሳዊያን ታፍነው ወደ ማሰልጠኛ ካምፕ መወሰዳቸውንም ጨምሮም ገልጾልኛል። ከታፈሱት መካከል የደብሩ አገልጋይ ዳቆን ሆነ ተመስገንም እንደሚገኝበትም ተነግሯል። በጎቭጎቭ ከትላንት በስቲያ ብቻም ከስልሳ በላይ ወጣቶች መታፈሳቸውንና ከነዚህ መካከል ብዙሀኑ ከቤተ ክርስቲያን የተያዙ ሲሆኑ ቀሪዎቹ ደግሞ ከመዝናኛ ስፍራዎች ከስራ ቦታና ከመኖሪያ ቤታቸው የተያዙ ናቸውም ተብለዋል። በተጨማሪም ትላንት ለአፈና ወደ ከተማ ቢያቀኖ በአቅራቢያ የሚገኘው የአንበሳው ጋይንት ክፍለ ጦር ፋኖ መሃል ጋይንት ብርጌድ ፋኖዎች በልካቸው አናግረዋቸው ወደ መጡበት እንደመለሷቸው አርበኛው ሻምበል ለሚዲያችን ገልጿል። ተባብሶ የቀጠለው አስገዳጅ ወታደራዊ አፈና በጎንደር እብናት በአንድ ሳምንት ብቻ ከ150 በላይ ታዳጊዎችም ታፍነዋል። በደቡብ ጎንደር እብናት አዲስ ዘመን ከባለፈው ሐሙስ ጀምሮ እየተደረገ ባለው አፈና ከእብናት ብቻ ከመቶ ሀምሳ በላይ ታዳጊዎች መታፈናቸውን የአማራ ፋኖ ሕዝባዊ ድርጅት ጎንደር ጠቅላይ ግዛት እዚህ አንበሳው ሊቦ ከመከም ብርጌድ ገልጿል። ብርጌዱ በደቡብ ጎንደር በእብናት በአዲስ ዘመን ወረዳዎች በተከታታይ ቀናት ዓይን ያወጣ ማፈና መቀጠሉን ይናገራል። በእብናት ከመቶ ሀምሳ በላይ የሚሆኑ ወጣቶች፣ ታዳጊዎች ሲታገቱ ካህናት፣ እንዲሁም በርካታ አርሶ አደሮችም የዚሁ እገታ ሰለባ ሆኗል ብሏል። ተገዱ በአዲስ ዘመን ከተማ አራተኛ ቀን በያዘው በዚያ አፈና እስከ 200 ሺህ ብር ከፍለው እንዲወጡ የተደረጉ ሰዎችም እንዳሉ ተነግሮኛል። የታፋኝ ቤተሰቦች የፖሊስ ጣቢያውንና በአስተዳደሩ አካባቢዎች በእንባ በመራጨት ልጆቻቸውን እንዲለቁላቸው ቢጠይቁም ምላሽ ግን ማግኘት ከባድ እንደሆነባቸው፣ እንዲሁም ድብደባና እንግልት ነው የሚደርስብን ሲሉም ተናግረዋል። በሌላ በኩል ለገበያ የወጡ ወጣቶችም ግዳጅ አፈሳም እየተያዙ ነው። በሰሜን ወሎ ዞን ግዳን ወረዳ ሙጃ ከተማ ላይ በትላንትና ሁለት ለገበያ ተልከው እንዲሁም በራሳቸው ገበያ ለማድረግ የወጡ ወጣቶችና ሕጻናት በብልጽግና መከላከያ ታፍሰው እየተጫኑ እንደሆነ መረጃው ደርሶኛል። ይህ በእንዲህ እንዳለ ሌላ ልብ ሰባሪ መረጃም ከዚሁ ከአፈሳ ጋር በተያዘ ተሰምቷል። ልጅ ወደ ግዳጅ የእናት አስክሬን ወደ ቤቷ ገብቷል። እናት ወንድ ልጇን ልትድር ሽርጉድ ያለች ሽንኩርቱን ቅመሙን ገዝታ እና ብላ ሙሽራዋን ወደ ደቡብ ጎንደር እብናት ወረዳም በጠዋት ያቀናል። ወግ ማዕረጉን ሊያደርግ በደስታ ሲጓዝ እብናት ከተማ ሲደርስ ያልጠበቀው እንግዳ ነገር መጣ። የአብይ የመራሹ መንግስት አንድ ወጣት ላፈነ ሚሊሻም፣ ፖሊስና አድማ ብተናም አምስት ሺህ ከፍላለሁ በማለቱም የድሃ ልጅ አፍነው ለመሸጥ እየተሯሯጡ በነበሩ ሚሊሻዎች ይህ ሙሽራ ይታፈሳል። አፍነው ወደ ካምፕ ወሰዱት እናትም ሙሽራ ልጇ መታፈኑን ስትሰማ በድንጋጤ መቀነቷን አስራ ወገቧን ይዛ ወደ እብናት ከተማም አስተዳደር ታቀናለች። ልጄን ስጡኝ እያለች ወገቧን ይዛም ስታለቅስ፣ በግፍ እየሰክረው ሚሊሻ በአፈሙዞም ይወጋታል። እናትም ጸጥ ብላ ሆስፒታል ብትገባም ሳትተርፍ ትቀራለች። የልጇን ወግ ማድረግ ሳታይ ይህችን ዓለም በግፍ ተሰናበተች። ልጅም ታፍኖ ወደ ማሰልጠኛ ካምፕ፣ እናትም አስክሬኗ ወደ ቀይዋ ተሸኘ። የግፍጥ ግብ እብናት ሞልቶም እየፈሰሰ ነው። በእንዲህ እንዳለም አማራ ፋኖ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር ሰባት ለሰባ ክፍለ ጦር ናውሳና ሻለቃ ደብረ ብርሃን ዙሪያ ጭራሮ ደብር በሚባል አካባቢ በማህበረሰቡ ላይ ዝርፊያና ደብደባም ይፈጽም የነበረውን አድማ ብተና ኃይል ላይ ጥቃት በመፈጸም ሙተና ቁስለኛም አርጋዋለች። ይህ ብልጽግና ቡድን በደረሰበት ጥቃት ወደ ደብረ ብርሃን ኃይሉን መመለሱ ነው እየተነገረው

በደቡብ ሱዳን በሆስፒታልና በገበያ ቦታ ላይ በተፈጸመ የቦምብ ጥቃት ሰባት ሰዎች መገደላቸው ተገለጸ። የደቡብ ሱዳን በሆስፒታልና በገበያ ስፍራ ላይ በተፈጸመ የቦምብ ጥቃት ቢያንስ ሰባት ሰዎች መገደላቸውን አንድ የግብረሰናይ ድርጅት ገለጸ። ይህ ጥቃት የተፈጸመው አገሪቷን ወደ እርስ በእርስ ጦርነት ትገባለች የሚል ስጋት ባለበት ወቅት መሆኑም ተገልጿል። ድንበር የለሽ ሐኪሞች ቡድን እንዳለው መሳሪያ የታጠቀች ሄሊኮፕተር በጆን ግሌ ግዛት ኦልድ ፋንጋክ በሚገኝ ሆስፒታል መድኃኒት ቤት ላይ ቦምብ የጣለች ሲሆን በዚህም መድኃኒት ቤቱ ሙሉ በሙሉ መውደሙን የተገለጸው ከዚያም ሰዋል በአውሮፕላን ድሮን በአካባቢው ያለ የገበያ ስፍራ ላይ ቦምብ መጣሏን ኤምኤስኤፍ ገልጿል። ጥቃቱ የተፈጸመበት ሆስፒታል ከመቶ አስር ሺህ በላይ ሕዝብ በሚኖርበት ፋንጋክ ግዛት የሚገኝ ብቸኛው ሆስፒታል ሲሆን ሁሉም የህክምና ቁሳቁስ መውደማቸውን ኤምኤስኤፍ አስታውቋል። ግብረሰናይ ድርጅቱ ከሞቱት በተጨማሪም 20 ሰዎች ለጉዳት የዳረገው ጥቃት ዓለም አቀፍ የሰብአዊ ሕግን በግልጽ የጣሰም ብሎታል። የኤምኤስኤፍ ቃል አቀባይ ማመን ሙስጠፋ ለቢቢሲ ለቢቢሲ እንደተናገሩት ድርጅቱ ስላደረሰው ጥቃት መረጃዎችን እያደራጁ እንደሆነም ጠቅሰዋል። ነገር ግን የአይንማኞች አውሮፕላኗን የመንግሥት ኃይሎች ሄሊኮፕተር እንደሆነችም ተናግረዋል። ሆስፒታሉ በግልጽ የተሰቀለ መለያ አለው። መገኛ መለያችን ለሁሉም ተፋላሚ ወገኖች አሳውቀናል። በመሆኑም ሆስፒታል የት እንደሚገኝ በሁሉም ወገኖች ዘንድ መታወቅ ነበረበትም ብለዋል። ቃል አቀባዩም ጥቃቱን በተመለከተ ቢቢሲም የአገሪቷን የውጭ ጉዳይ ሚኒስትር የጠየቀ ቢሆንም ወዲያውኑ የሰጡት ምላሽ የለም። በቅርብ ሳምንታት ውስጥ በደቡብ ሱዳን የተባበሩት መንግስታት ተልዕኮ መሪ ኒኮላክ ሃይሶመን አገሪቷ ወደ ሙሉ የእርስ በርስ ጦርነት ለመግባት ጫፍ ላይ ነው የምትገኘው ሲሉም አስጠንቅቀው ነበር። ይህ ስጋት የተፈጠረው በፕሬዝዳንት ሳልቫኪርና በምክትላቸው ሪክ ማቻር መካከል ያለው አለመግባባት የተባባሰ መምጣቱን ተከትሎ ነው። ከቦምብ ጥቃቱ ቀደም ብሎም የአገሪቱ ጦር አዛዥ ፖል ማጃክ በወንዙ ላይ ብዙ ጀልባዎች ከተጠለፉ በኋላም የአጸፋ እርምጃም እንደሚወስዱም ዝተው ነበር። የጦር አዛዡ ለጥቃቱ ከምክትል ፕሬዚዳንት ማቻር ጋር ግንኙነት ያላቸው ታጣቂዎች ተጠያቂም ያደረጉ ሲሆን፣ ማቻር ግን ለቀረበባቸው ክስ ምላሽ አልሰጡም። መጋቢት ወር ላይ አመፅ ለመቀስቀስ ሞክረዋል በሚል ማቻር ከበርካታ አጋሮቻቸው ጋር ታስረው ነበር። መንግስት በቅርቡም ከ ከማቻር ጋር የሚያብሩ ያላቸውን ግዛቶችን ሰርዟል። ይህም አገሪቷ ሁለት ትልልቅ ብሔረሰቦችን ወደ አሳተፈም ሌላ የእርስ በርስ ጦርነት ውስጥ ልትገባ ትችላለች የሚለውን ስጋት ተጨምሮታል። ደቡብ ሱዳን ከሱዳን በመገንጠል ነጻነቷን ያገኘችው እንደ አውሮፓውያኑ በ2011 ነበር። ሆኖም ከሁለት ዓመት በኋላ ፕሬዝዳንት ሳልቫኪር መፈንቅ ለመንግሥት ሙከራ አቀነባብረዋል በሚል ማቻርን ከምክትል ፕሬዝዳንትነት ማንሳታቸውን ተከትሎም የእርስ በእርስ ጦርነቱ ተቀስቀሷል። በሁለቱ መሪዎች ደጋፊዎች መካከል የተቀሰቀሰው ግጭት ለ400 ሺህ ሰዎች ሞትና 25 ሚሊዮን በላይ ዜጋዎች መፈናቀልም ምክንያት ነውም ተብሏል። ከዚያም እንደ አውሮፓያኑ 2018 የሰላም ስምምነት ላይ ደርሰው ሁለቱ ወገኖች የተሳተፉበት የአንድነት መንግስትም ተቋቁመዋል። በሰላም ስምምነቱ መሰረትም ዲሞክራሲያዊ ምርጫ ተካሂዶ መሪ እንዲመርጡ ቢታሰብም እስካሁን በአገሪቱም ምርጫም ተካሂዶ ማያውቅም። ከዚህም በተጨማሪም ሁሉም ሚሊሻዎችን ወደ አንድ በማምጣት አንድ የተባበረ ጦር ለመመስረት ታስቦ የነበረ ቢሆንም እንደ ታሰበውም አልሆነም። አሁንም በርካታ የታጠቁ ቡድኖች ለተለያዩ ፖለቲከኞች ታማኞች ናቸው። አሁን ላይ የተፈጠረው ቀውስ የተቀሰቀሰው ከወራት በፊት ሲሆን በእርስ በርስ ጦርነት ወቅት ከማቻር ጋር ተሰልፎ የነበሩ ዋይት አርሚ የዋይት አርሚ ታጣቂዎች በላይኛው የናይል ግዛት ከሚገኙ ወታደሮች ጋር በመጋጨታቸውና በናስር የሚገኘውን የጦር ሰፈሩን ከወረሩ በኋላም ነበር ይህ ግጭት የተቀሰቀሰው። ከዚያም ከመጋቢት ወር ይከጦር ከጦር ሰፈር ወታደሮችን ለማስወጣት ስትሞክር የነበረች የተባበሩት መንግስታት ሄሊኮፕተር በጥይት ተመታ። ከፍተኛ የጦር ጀነራሎች ጨምሮ በርካታ ሰዎች ሞተዋል። የመብት ተሟጓቾች ቡድኖችም ጦሩ በሰላማዊ አካባቢዎችና መሰረተ ልማቶች ላይ ጥቃት መፈጸሙን እንዲያቆም እየጠየቁም ይገኛሉ በመጨረሻ በሱዳን በስደተኞች መጠለያ ባጋጠመው የእሳት አደጋም አንዲት ነፍሰ ጦር ኢትዮጵያዊት ከሶስት ልጆቿ ጋር ህይወቷ ማለፉ ተገለጸም። በሱዳን እምጉርጉር መጠለያ ካምፕ ውስጥ በተነሳ የእሳት አደጋም አንዲት ነፍሰ ጦር ኢትዮጵያዊት እናት ከሶስት ልጆቿ ጋር ህይወቷ አልፏል። ህይወቷ ያለፈው ነፍሰ ጦር እናት በትግራይ በተካሄዱ ጦርነት ሳቢያም ከቀየዋ ተፈናቅላም ወደ ሱዳን በመሰደድ በመጠለያ ካምፕ ውስጥ የምትኖር መሆኗም ተጠቁሟል። እስካሁን ኢትዮጵያውያኑ ተጠቃልለውባቸው በሚገኙም የሱዳን የስደተኞች ካምፕ ውስጥ በእሳት አደጋ ምክንያት የአስር ኢትዮጵያውያን ህይወት ማለፉን ከትግራይ ቴሌቪዥን ያገኘነው መረጃም ያሳያል። በመጨረሻም በእስራኤል የተነሳው ሰደድ እሳት ከሰላሳ ሰዓት ቆይታ በኋላ በቁጥጥር ስር ዋለ። ከሰላሳ ሰዓት በላይ በሰሜን እስራኤል ሲነድ የነበረው ሰደድ እሳት በመጨረሻም በቁጥጥር ስር ውሏል። የእስራኤል የእሳት አደጋ ባለስልጣናት እንዳስታወቁት ከ20 ኪሎ ሜትር በላይ የተከሰተው ይህንን ሰደድ እሳት ለማጥፋት ከፍተኛ ዘመቻም ተካሂዷል። በዚህም የማጥፋት ዘመቻ ላይ የእስራኤል የእሳት አደጋ ሰራተኞች ብቻ ሳይሆኑም ከበርካታ የአውሮፓ ሀገራት የተወጣጡ የእሳት አደጋ ሰራተኞች ተሳትፈዋል ተብሏል። በተለይም ከጣሊያን ክሮሺያም፣ ስፔን፣ ፈረንሳይ እንዲሁም ዩክሬንና ሮማኒያም የተወጣጡ የእሳት አደጋ ሰራተኞች እሳቱን ለመቆጣጠር ባደረጉት ትብብር ከፍተኛ ሚናም ተጫውተዋል። ይህ ሰደድ እሳት ምን ያክል ጉዳት እንዳደረሰም እስካሁን በግልጽ ባይታወቅም እሳቱን ለመቆጣጠር የተደረገው ፈጣን ምላሽና አለም አቀፍ ትብብር ሊመሰገን የሚገባው ነው። ባለስልጣናቱን በቀጣይ ስለደረሰው ጉዳት ዝርዝር መረጃን እንደሚሰጡ ይጠበቃል። አድማጮች ለሰዓቱ ያስኩላችሁ መረጃዎች እነዚህን ይመስላሉ። በሌላ መረጃ እስካገኛችሁ ድረስ ቸር ያሰማን።